እዚህ ጋ የመስጊዷ ማኩሮፍ ይች ነበረች። አሁን ተቀየረ፣ በሩ በዝ ሲሆን፣ ሐኪም ቤቱ እዚህ ጋ አለ። ነገር ግን ደስ የሚለው ነገር ሐኪም ቤት እዚ ሆኖ ይሄ የፌዴራል መንገድ ነው፣ ሳኪሌን ጥዬ እዚህ ጋ ትልቅ መስጊድ እየተሰራ ነው። እንደውም አረጎቹ ከሳዑዲ አረቢያ መጥቶ በጨፋሮ ቤት መስጊድ የገነባው አረብ እነሆ ይዤላቸው መጥቻለሁ። ቤተሰብ ያልሆናችሁ ቤተሰብ እንድትሆኑ እይተሩ እየጋበዝኩ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ክብራትና ክብሯን የመረጃ ፈታሲ አባል የሆናችሁ በሙሉ ሰላም ሰላም ብያለሁ። ዛሬ እንዳጋጣሚ ጥሪ ተደርጎልን እዛ አካባቢ ደርሰን የህብረተሰቡን እንደውም ረፈድ ታለ ነበር የደረስኩት እና በርካታ ህብረተሰብ እርብርብ እያደረገ ባለበት ሰዓት ይኸው ስራ ላይ ይገኝዟል። ማን ነው ብትሉ፣ ይሄ የጨፋሮ ቤት ከተማ አካባቢ ቺ እንደምታዩት፣ ሁሉንም ወደፊት እዘረዝርላቸዋለሁ። እስከ መጨረሻ እንድትከታተሉ ተዙ እጋብዛለሁ። ይሄ የበፊቱ መስጊድ ነንበርና እና የበፊቱ መስጊድ በቆርቆሮ ተደርጋ መስጊድ እየተገነባ ያለበት ነንበር። ይሄ አስባልቱ ነው። እዚሁ መስጊዱ ቅርብ ነው። እንደምታዩት ይሄ ነው መስጊዱ። በዚህ አካባቢ አስባልት አለ። የግል ሆስፒታል ጀማል የመጀመሪያ ደረጃ የሚል እዚህ ጋ ከፍቷል። እንደምታዩት ይሄ ነው ሕክምናም ለማድረግ ይቻላል። መስጊዱ ቅርብ ስለሆነ እዚህ ጋ መስበር ዋናው ፌዴራል መስጊድ ነው። ይሄ የሐኪም ቤቱ ነው። በዚህ ጋ አለላችሁ መስጊዱ ይሄ እዚህ ጋ ነው በሩ ይሄ የፌዴራል መንገድ ነው ወደ ደሴ የሚያስቀርብ እና ወደ አዲስ አበባ የሚያስቀርብ ነው። እንደአጋጣሚ ወደ ብቅ ብዬ ሳይክሌን እዚህ ጋር ጣል አድርጌ ነበር። እንደአጋጣሚ ወደ ውስጥ ገባ ብዬ ስራውን ልደባለቅ የቻልኩት ስራውን ተሰራሁ በኋላ ግን በጣም ደከመኝ ማለት ነው። እንደምታዩት እዚህ ጋር ሽንት ቤት አለ። ሽንት ቤቱ አሪፍ አሰራር ነው አረቡ የመጣው ይሄን ዳገን ነበር በጣም ዝቆ ተናርጎት ሁሉንም ሜዳ ታደረገ በኋላ መስጊዱ ዝላይ መሰረት ተጥሎበታል። አሁን አፈሩን እኛም አጅር እናገኛለን እና አፈር እንዶላለን ብሎ ህብረተሰቡ ጥሪ አድርጎ አሁን ይሄን አፈር ጠላላ እያስገባ ይገኝዟል። አንድ መኪና በአንድ ባጆ ወደ አስር ሺህ ምናምን እያለ ማለት ነው። ብረቱ ሁሉም ገብቷል። በቃ ብረት ሙሉ በሙሉ ገብቷል ማለት ነው። ማሻላ ተባረካላ የበፊቷ መስጊድ አሁን ማኩሮፋ ይቺ ነበረች። ማኩሮፋ ይች ናት። ከውጭ በቃ የለም ነበር። የብር ጉዳይ ስለሆነ ዚች መጣ እንትን አለ። አሪፍ ነው በነገራችን ላይ ሳውዲ አሁንም ቢሆን ይህንን አስባልት ዳር ያለ መስጊድ በደንብ መሰራት አለበት። የፌዴራል መንገድ ነው። ህክምና ምናምን የሚያደርገው ገባ ብሎ ሶላት ለመስገድም ሆነ ምቹ ስለሆነ ህክምና በይህ የሚከታተሉ ሰዎች በዚህም ቅርብ ነው በማለት አሪፍ ነው። ያው ይሄ ግንድ ምናምን ስላለ በቃ መንደሩን ሸፍኖታል እንጂ መንደር ነው ይሄ። ወደዚህ ወደኋላችን በኩል ተላላ መንደር ነው፣ ተወዲያም መንደር ነው። ያው ዛፍ ምናምን ስላለ ነው እንትን ያለው። በነገራችን ላይ አረቡ አሁን በቅርብ ሰዓት ተመልሶ ወደ ሀገሩ ሄዷል። ከሳኡዲ አረቢያ የመጣ ነው። የእንግጧን አሁን ምንድነው ስራው አፈርቶ ተደረደረ በኋላ ከላይ ሰባ የሚደረግ ይው ሰባ የሚደረግ እንትን ብሏል ማለት ነው። የተሟላ ብረትም ገብቷል። ሰው ይሄን ደልድሎ አሁን አፈሩን ተጨረሰ በኋላ ስራው ይቀጥላል ማለት ነው። በጣም በፍጥነት ነው የተሰራው። ከዛን እዝ ጋር አነፍያ ተደርጎላቸዋል። ለወዱ ማድረጊያ ለሁሉም የተደረገ ነው። በጣም ደስ የሚል ነው ማለት ነው። ማሻላ ተባረካላ በአሁኑ ሰዓት መስጊድ በየቦታው እየተሰራ ነው። መስጊዱ በአካባቢያችን የሚሰራ መስጊድ በጣም አሪፍ አሪፍ፣ በቃ የውጭ አሰራር ነው የሚሰራው ማለት ነው። ባለፈው እዚች እየገቡ ይሰግዱ ነበር። ይሄኛ እንኳን ትንሽ ፈንጠር ይዋል። አን ታጅሉ ካፈል ብዬ መጥቼ ነው እንጂ በቃ የሆነ እኛ መስጊድ በጣም አሪፍ መስጊድ ነው የተሰራው። በነገራችን ላይ ይሄ የቆየ መስጊድ ነው። ለህብረተሰቡ ምናምን ህብረተሰቡ ብር አዋቶ ምናምን የሰራት ነበረ። ብረቱም እዚህ ገብቶ አሁን ተጠናቋል ማለት ነው። ደግሞ ምርጥ የሆነው አሁን አንድ ሰው በየቦታው ሐኪም ቤት ምናምን ምናምን በሩቅ ነበር በፊት ተገጠር ይከዳል፣ የትም ቦታ። አሁን በየሰፈሩ ማለት ነው የግል ሐኪም ቤት በስቷል። እንደዛ ስለሆነ ማለት ነው። ህብረተሰቡ ተገጠር በጣም እርቀት ያለው ጤና መድን ወይንም ጤና ጣቢያ እየሄደ ነበር ህክምና የሚያደርገው። አሁን ትልቅ ሆስፒታል እጨፋ ላይ ትልቅ ሆስፒታል ተከፍቷል። ክሊኒክ ደግሞ እንደዚህ የግል በየቦታው አሁን በየገጠሩም በዛም በዛም በጣም በዝቷል። በቃ ድንገተኛም ሆነ ለፍጥነት በጣም ያስመቸ ነው። ይሄንን እስተ መጨረሻው ይ መስጊድ ማለት ነው። እስተመጨረሻው ደግሞ ይህ ድረስ መልሼ እለቅላችኋለሁ ማለት ነው። እናንተ የሚጠበቅባችሁ ሼር፣ ላይክ ለብዙ ተደራሽ እንዲሆን እንዲሁም ማሻላ ተባረካላህ እንደዚህ ውብ አድርጎ የሚሰራው መስጊድ መጨረሻውን ደግሞ አሳያችኋለሁ ማለት ነው። ከእናንተ የሚጠበቀው ላይክ፣ ሼር ነው። ህብረተሰቡ አሁን እዚህ ጋ እንትን እያለ እንዳጋጣሚ ደከመ ጊዜ ወደ ጥላ አረፍ ስል ስግል ለምን ለቤተሰቦች ምናምን በቃ ላስተላልፈ ብዬ ነው እየ በቅ ያልኩትና ነው በትንሹ ነው የቀረጽኳት። ለማንኛውም አሪፍ ደስ የሚል ነበር አካባቢው ላይ አደላደሉ። እሰ መጨረሻው ደግሞ አላህ መጨረሻውን እንዲያሳየን ደግሞ ያረግን ሰመጨረሻው እንዲያልቅ ነው። የዛ ከላ ከሄድ ብለናል። አረቡ መጥቶ ጨፋን እየሰለለ እያለ የትኛው ላይ ይሰራ በማለት አየው በይህ ትልቁ ከተማ መካከል ላይ ትልቅ መስጊድ አለ። እንደ አለፍ አለፍ እያለ ትላልቅ መስጊድ አለ። ያ እየተሰራ እያለ ትንሽ የቀረም መስጊድ አለ ነበር እና ያንን እየሰራ እያለ አሁን ደግሞ መደረግ ያለበት ይሄንኛው መስጊድ ውስጡም የለም ጠባብ ነው። ቦታውም አይመችም። እንደዳገታማ ቦታ ነው በጣም ቆፍሮ እዝ ላይ ነው። እኔ የኔን የበኩሌን የምዋጣው እዝ ላይ ነው አለ። አሁን አንድ ሀምዛ መስጊድ የሚሉት አለ። በጣም ትልቅ ነው። አሰራሩ እንደውጭ ሀገር አሰራር ነው። ያ እየተሰራ ነው ያለው። በጣም አሪፍ አሰራር ነው። አሁን ያ የምትሰራ ሲያዘው ያ ቁኝም ተደርጓል። በጣም እንግዲህ ያ በትብብር ነው። ይህንኛው ግን አረቡ ራሱን ችሎ ነው የሰው የህብረተሰቡ ቤተሰብ ይሄ ምናምን በቃ አካባቢ አለው ለምንኛ እኛ ደግሞ አፈሩን አንረዳውም አጅር አናገኝም ወይ በማለት ነው፣ ጥሪ ተደርጎ እዝህ ሊያስገቡ ጥሪ የተደረገልን ማለት ነው። በጣም ደስ የሚል ነገር ነው። በየአካባቢው መስጊድ ሲበዛ፣ ትምህርት ቤት ሲበዛ፣ ወይንም ሐኪም ቤት ሲበዛ ለህብረተሰቡ አሪፍ ምቹ ነው ማለት ነው። ማሻላ ብያ ነው። በጣም ደስ የሚል ስለሆነ በዚሁ እንቋጫለን። ስለተከታተላችሁኝ አመሰግናለሁ። መልካም እስከ መጨረሻ ይሁንልን ይሁንልን በሚለው ነው የምንጠናቀቀው። ላይክ ሼር በማድረግ ቤተሰብ ስለሆናችሁኝ አመሰግናለሁ። ቤተሰብ ያልሆነም ደግሞ ቤተሰብ እንዲሆን ላይክ አድርጉለት። ጀማል የመጀመሪያው ደረጃ የሚል እዚህ ጋ አሳያችኋለሁ። ባይ ባይ